ወልዮች ሳሊሆች ጋር ሄዶ ደረሱልኝ አድርጉልኝ እንደ ሸኮች የተጨነቁ ጭንቀት ላይ ነኝ ምናምን ብሎ ሲያወራ ልክ ፍጡር ላይ እንዳልነው በህይወት እንዳለ ያለውን እንዳል ሄዶ ሲጠይቀው ምንድነው ሊያደርግ የሚችለው? ያዘው ሰበቡ ነው ሊጠቀም የሚችለው ለምን ሙስሊሙን እናኛ ሙስሊሙን እስከሆነ ድረስ እሱ አድራጊ መሆኑን አናምንም። ቀብሩ ጋር ደግሞ ያ ሚስኪን ያ ሰው ወዳጃቸው የሚወዳቸው የሚያከብራቸው ሰው ማለት ይሄን ነገር ሲል ይሰሙታል። አሁን ሀዲሶቹ ላይ እንደተጠቀመ እንደተጠቀሰ ነው ይሰሙታል ማለት ነው። የሚያሳዝነው ነገር እነዚህ ሰዎች እንደዚህ የሚለፉለትና የሚተጉበት ነገር ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ነገር እንዲወገድ እና እንደዚህ አይነት ነገር በኡማቸው ላይ እንዳይከሰት ያስጨንቃቸው የነበረ ጉዳይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ህይወታቸው ላይ ሆነው እንኳን ያስጨንቃቸው የነበረው ቀብር አካባቢ ላይ የሚፈጸሙ አምልኮቶች ነበሩ። እነዚህ ሰዎች ደግሞ አህባሽና መሰል እነሱን የገጠሙ የጥመት አካላቶች የሚያደርጉት ጥሪ ነቢዩ ሰለላሁ ዐለይሂ ወሰለም እንዳይፈጸም እንዳይከሰት ሲጨነቁለት የነበረውን ነገር እነሱ ደግሞ እንዲፈጸምና እንዲከሰት የተለያዩ ማምታቻና ሹብሃዎች

ለምን አሉ የነቢያቶቻቸውን ቀብር የአምልኮት ቦታ አድርገው መስጅድ አድርገው ያዙ ይሉን ቀብር አካባቢ የሚፈጸሙ አምልኮቶችን ምን ችግር አለው የሞተን ሰው መለመን ምን ችግር አለው የሚለውን ሀሳብ ለመደገፍ ወዳመጣው ነገር ስንመለስ በመጀመሪያ የተናገረው ምንድን ነው ቀብር ውስጥ ያለ ይሰማል መልስ ይሰጣል እኛ ግን አንሰማም ዱዓ ሊያደርግ ይችላል ቀብር ውስጥ ያሉ የሞቱ ሰዎች እንደሚሰሙ የመጡ ሀዲቶች አሉ

አሁን በዚህ ሰዓት እነሱ እኔ የምናገረውን ነገር ይሰማሉ ብለው ተናገሩ። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ሰዎችን እያናገሩ በዚህ ሰዓት እነሱ እየሰሟቸው እንደሆነም ነገሯቸው። ስለዚህ እነዚህ ሁለት ሐዲሶች የሚያመላክቱን የሞቱ ሰዎች ይሰማሉ የሚለውን ነው። ነገር ግን አንድ ሰው ከሞተ በኋላ ከዱንያ ህይወቱ ከምናውቀው አኗኗር ወደማናውቀው ገይብ ወደ ሆነ በህይወት ያለሰው ሰው የማያውቀውና ሊረዳው ወደ ማይችል ሚንዳሪ ዱንያ ኢላ ዳሪል በርዛህ ከዱንያ አገር ከዱንያ አለም ወደ በርዘክ ወደሚባል አለም ተሸጋግሯል። ስለዚህ በገይብ ጉዳይ ላይ ልናወራ የምንችለው ማስረጃና ማስረጃ ብቻን ተንተረሰ ሊሆን ይገባል። ይህ ሲባል ምን ማለት ነው? የሞቱ ሰዎች ይሰማሉ ስንል የሰሙበት ቦታ ላይ ብቻ የሚያጠር ይሆናል ማለት ነው። እነዚህ ቦታዎች ላይ ሰምተዋልና ሁሉ የሚሰማሉ ብለን ልንናገር አንችልም። ለምን? የገይብ የሩቅ ሚስጥር እውቀት ነው ስለዚህ አሰማማቸውንም በተመለከተ ሰማዕን ሙጥለቅ ሙጥለቅ የሆነ መስማትን ሳይሆን የሚሰሙት ሰማዕን ሙቀየድ ነው ማለት የተገደበ የሆነ መስማት የሞቱ ሰዎች የሰሙበት ቦታ ላይ እዚህ እዚህ ቦታ ላይ ሰምተዋል ብለን ልንናገር እንችላለን በማስረጃ አንደኛ ይሄ ነው ሁለተኛ ይሰማሉ በተባለበትም ቦታ ላይም ቢሆን መስማታቸው ሰምተው መልስ ይሰጣሉ ማለትን አያስይዝም። የሞተ ሰው ሰምቶ መልስ ይሰጣል ለማለት ምንም አይነት መረጃ የለንም

ወማ የሽዕሩነ አያነ ይብዓሱን እነዛ ከአላህ ውጭ የምታመልኳቸው አማልክቶቻችሁ አንድንም ነገር መፍጠር አይችሉም። እነሱ ራሳቸው የተፈጠሩ ናቸው። አምዋቱን ገይሩ አሕያ አለ የሞቱ ናቸው፣ ህያው ሳይሆኑ። አላህ ምንድን ያለው ወለዚነ የድዑነ ሚን ዱኒላህ ከአላህ ውጭ ነው ያለው። ከአላህ ውጭ ሲባል የሚመለኩ አማልክቶች ጣዖት ላይ ብቻ ያጥር። ጣዖትም ከአላህ ውጭ ነው ነብያትም ከአላህ ውጭ ናቸው። ወልዮችም ከአላህ ውጭ ናቸው። ሷሊሆችም ከአላህ ውጭ ናቸው። ማንኛውም ከአላህ ውጭ ያለ አካል መፍጠር አይችልም። እንዴት ታመልካላችሁ? እነሱን እንዴት ተጠሯችኋላችሁ? ያለን አላህ እንደው ሸኮች የተጨነቁ ጭንቀት ላይ ነኝ ምናም ብሎ ሲያወራ ልክ ፍጡር ላይ እንዳልነው ነው። በህይወት ያለውን እንዳል በእነሱ ዘንድ ህይወት ያለውና ህይወት የሌለው የሞተው እኩል ነው ማለት ነው። አላህ ዘንድ ደግሞ ህይወት ያለውና ህይወት የሌለው በጭራሽ እኩል አይደለም። እንደማይጠቅማቸው አላህ ሲናገር አሟቱ ነው ኸይሩ አህያ። የሞቱ እኮ ናቸው ህያው አይደሉም እያለ ነው። እንዴት ሆኖ ነው የሞተው አካል በህይወት እንዳለው እኩል የሚያደርጉ? ከቁርአን አስተምሮት ተቃራኒ የሆነ ነገር ነው። በሌላም የቁርአን አንቀጽ ላይ ሱረቱ ፋጢር ላይ አላህ ምን ይላል? ወማ የስተዊ አህያው ወለል አሟት። የሞቱትና በህይወት ያሉት እኩል ሊሆኑ አይችሉም፣ እኩል አይደሉም። አላህ በህይወት ያሉና የሞቱት እኩል አይደሉም እያለ በግልጽ ቁርአን ላይ እኮ እየነገረን ነው። ታዲያ እንዴት ነው እናንተ የሞቱትን እንደ በህይወት እንዳላችሁ እኩል አድርጋችሁ ሂዳችሁ ሀጃችሁን የምትጠይቋቸው? ይሄ በትክክል የቁርአንን አስተምሮት አለመረዳት። ቀብሩ ጋር ደግሞ ያ ምስኪን ያ ሰው ወዳጃቸው፣ የሚወዳቸው የሚያከብራቸው ሰው መጡ፣ ይህን ነገር ሲል ይሰሙታል አሁን ሀዲሶቹ ላይ እንደተጠቀሰው ይሰሙታል ማለት ነው። ሁሌ የሞተ አካል ይሰማል የሚለው አባባል ውድቅ የሆነና ቁርአንን የሚጻራር አስተምሮት ነው።

ቀብር ውስጥ ያለን ሊያሰሙ አይችሉም፣ ተናግረው ማሰማት አይችሉም። ነገር ግን ቅድም ባሳለፍ ነው ማስረጃ ላይ ደግሞ እየተናገሩ እንደሰሟቸው ተናግረዋል። ይህ ለእሳቸው ሙዕጂዛ ነው፣ ተአምር ነው ማለት። ምክንያቱም አላህ እኔ የፈለግኩትን አሰማለሁ እንጂ አንተ ቀብር ውስጥ ያለን አታሰማም ብሏቸዋል። ስለዚህ በቁርአን አስተምሮት በህይወት ያለና በህይወት የሌለ አካል እኩል አይደለም ብሎናል። ከዛ ውጭ ደግሞ አጃ ሲኖረን፣ ጉዳይ ሲኖረን፣ ሲጨንቀን፣ ሲጠበን እጃችንን አንስተን ልንለምነው፣ ወደሱ ልንዋደቅለት የሚገባ

ሰዎች እንደሰማችሁት እንደ ሰበብ ይቆጠራሉ ምናምን እያለ የተናገረው ነገር አለ። ሰበቡ ነው ሊጠቀም ይችለው። ለምን ሙስሊሞች ነና፣ እኛ ሙስሊሞች እስከሆንን ድረስ እሱ አድራጊ መሆኑን አናምንም፣ ሸሪአ ሰበብ ያደረገውን ነገር እንጂ እኛ በራሳችን ይሄ ሰበብ ከሆነ ይሄም ይሆናል እያለ መጠቀም አንችልም። በሸሪአ መድኃኒቶች ሰበብ እንደሆኑ መጥቶልናል። ያመን መድኃኒቶችን እንደ ሰበብ እንጠቀማለን። በሸሪአ ሩቃ መድኃኒት እንደሆነ ተነግሮናል ሲያመን በሩቃ መልኩ ራሳችንን እናክማለን ከዛ ውጭ አላህ ሰበብ ያላደረገውን ነገር ሰበብ አድርጎ ወደ ባዕድ አምልኮት መግባት ይሄ ትልቅ የጥመት መንገድ ነው የሞተን አካል ከመቼ ወዲ ነው አላህ ሰበብ ያደረገልን ሰሓቦች የትኛውን ቀብር ነው ሄደው የለመኑት ቅድም እንደተመለከትነው ቁርአን ላይ አላህ የመካ ሙሽሪቆችን የሚያመልኳቸው ጣዖታቶች እንደማይጠቅሟቸው ሲነግራቸው አሟቱን ገይሩ አህያ የሞቱ ናቸው ህያው አይደሉም እያለ ይነግራቸዋል።

ስብሓነ አላህ የተደኖ ቀብር ለሄደን ሃጃችን የምንናገረው ይሄ ሁሉ ነገር የሸሪአን አስተምሮት ነቢዩ ሰለላሁ ዐለይሂ ወሰለም የመጡበትን ዋነኛ ተልእኮ ያለመረዳት ትልቅ ችግር ነው። የተለያዩ ዶዒፍ የሆኑ ትክክለኛ ያልሆኑ ዘገባዎችን በመጠቀም ለራስም ተታሎ ህዝብን ማታለል አግባብ አይደለም። ልጅ አጣን አካል ልጅ የሚሰጠው ማን ነው? የታመመን አካል የሚፈውሰው ማን ነው? ጭንቅ ጥብብ ያለውን አካል ከጭንቀቱ ከመከራው የሚገላግለው ማን ነው? አላህ አይደለም? እንዲህ ይህን ሊያደርግ የሚችለው አላህም። ይህንን በተመለከተ ጭንቅ ጥብብ ያለው ሰው

ከአላህ ጋር ሌላ አምላክ አለ እንዴ? ይህንን ነገር ሁሉ የሚያደርገው ምክንያቱም አምላክ ካልሆነ እነዚህ ነገራቶች ሊያደርግ አይችልም። ከአላህ ጋር ሌላ አምላክ አለ? መቼም መልሳችን ሊሆን የሚችለው የለም፣ አንተ ብቻ ነህ፣ ይህንን ነገር ልታደርግ የምትችለው ነው። ይህንን ምናምን ከሆነ ውስጣችን የሚያውቅ ከሆነ ለዚህ የቁርአን አንቀጽ መልሳችንም ይሄ ከሆነ ሲጨንቅና ሲጠበን ለምን ቀብር ዘንድ እንሄዳለን? ለምን የሞተን አካል እንለምናለን? አላህ እዛው ላይ ምን ይላል? ቀሊለን ማ ተዘከሩ፣ ጥቂት እንደው አታገናዘቡ ምን አሁንም በትክክለኛ መልኩ እናገናዝ። የተለያዩ ማምታቻዎችንና ሹብሃቶችን በመጠቀም ጠፍ የሆኑ ደካማ ዘገባዎችን በመጠቀም ሰውን ወደ ቀብር አምልኮት መጣራት ማለት ይህ እኮ የመልክተኞች መንገድ መጻረ። እነዚህ አካላቶች እንደምትመለከቱት ጥሪያቸው ሁሉ ቀልባችን ከአላህ ውጭ ወዳሉ አካላቶች በቀብሩም፣ በምኑም፣ በምኑም ላይ እንዲንጠለጠል የከሌ ቀብር የከሌ ዶርህ እየተባለ ቀልባችን ከአላህ ውጭ ባሉ አካላቶች ላይ እንዲንጠለጠልና ከአላህ ጋር ያለን ግንኙነት እንዲርቅ እያደረጉ ይህንን መንገድ ልንጠነቀቅ ይገባል። ትክክለኛ የሰሓቦችን መንገድ የሰለፎችን መንገድ ልንይዝ ይገባል። የሰሓቦችም የሰለፎችም ነቢዩም ለ ላ ሰለም የተላኩበትም ዋነኛ መንገድ ተውሒድ መሆኑ ሊታወቅ ይገባል። ስንለምንም አላህን ብቻ፣ ስንጠይቅም አላህን ብቻ፣ አጠቃላይ በየትኛውም ጉዳዮቻችን ላይ አላህን ብቻ ልንጠይቅ ይገባል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።